በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅር፣ አንድነት በያላችሁበት ይሆንላችሁ እያሉ በምድር ዙሪያ ሁሉ የምትገኙ ወገኖችን ሰላም እላችኋለሁ። የእግዚአብሔር ጸጋ ይብዛላችሁ። ዛሬ ደግሞ አንድ መልእክት ይዤ ወደ እናንተ መጥቻለሁ። እግዚአብሔር የተመሰገነ ይሁን። የተበላሸ ነገር ይጠራል፣ ይወገዳል። የሚነጻው ይነጻል፣ የሚወገደው ይወገዳል። የኑፋጭና የክደት ትምህርቶች ከቤተክርስቲያን እንዲወገዱ ጥረት እናደርጋለን። ይህንን የማይቀበል ይህንን የማያምን ደግሞ እውነት ልንገራችሁ ገና መዳኑን ያላወቀ ክርስቶስ እንደሞተለት ያልተረዳ ገና በጨለማ ውስጥ ያለ ሳያውቀው ክርስቲያን ሳይሆን ክርስቲያን ሆኖ የሚኖር ያለ ክርስቶስ እንደ ክርስቲያን የሚኖር ማለት ነው እና ኦርቶዶክስ ናት የምታጸድቀው፣ እያለ ኦርቶዶክስ የሚባል ክርስቶስ የማያውቀው ተቋም ፈጥሮ የሚኖር ማለት ነው። እና ይሄ በጣም አደገኛ ነገር ነው። ኦርቶዶክስ የምንለው እኮ ክርስትናን ከሆነ ነው። ክርስትና ክርስትናን ያልተቀበለ እንደ ክርስቲያን ያልሆነ በመጽሐፍ ቅዱስ የማያምን ኦርቶዶክስነት እኮ ኦርቶዶክስነት አይደለም። ሰዎች ተሰባስበው ያወጡት የሰየሙት ስም ነው እና ደግሞ ስለ እምነቱ ራሳቸው የፈጠሩት በገድላቱ በድርሳናቱ የገነቡት እምነት ነው። ስለዚህ እኛ ደግሞ እውነተኛ መልክ ያለው የክርስትና መልክ ያለው ኦርቶዶክስነት ይኑር፣ እውነተኛ መልክ ያለው ካቶሊክነት ይኑር፣ እውነተኛ መልክ ያለው ፕሮቴስታንትነት ይኑር። መታደስ ባለብን ጊዜ ሁሉ እንታደስ ነው። ታዲያ ዛሬ አንድ ነገር ይዤ ወደ እናንተ መጥቻለሁ። እስቲ መልእክቱን ሰምተን እንምጣና ከዚያ በኋላ ደግሞ ከኔ ጋር በዚያ ጉዳይ ቆይታ እናደርጋለን። እንደ ትልልቅ የምንላቸው ሰዎች፣ በጣም ትልልቅ አንቱ የምንላቸው ሰዎች በቤተክርስቲያኒቱ ትልቅ ስፍራ በቃ ሊቃውንት ይሰብሰቡ ከተባሉ የኔታገል የሚባሉ ሊቃውንት የተናገሩት ንግግር ነው። እስኪ እንስማቸው። ሁልጊዜ ጋብዛችኋለሁ። ይህን ሰውዬ የሚታወቁት በኑፋቄ ትምህርት ነው፣ በክህደት ትምህርት ነው፣ በስህተት ትምህርት ነው የሚታወቁት። እና መጽሐፍ ቅዱስ የሚባለውን ይፈሩታል። መጽሐፍ ቅዱስን አያውቁትም። እንግዲ የአራቱ ጉባኤ ሊቅ ናቸው ነው የሚባሉት። ግን እንደ መጽሐፍ ቅዱስ የሚፈሩት መጽሐፍ ቅዱስ ወይም ኢየሱስ ሲነሳ እንደው ይሄ የሚደበቁበት የሚያጡ የሚጨርቃቸው ሰው ናቸው፣ እና በጣም ያሳፍራል። እስኪ ነገር ምን እንደሆነ ታውቃላችሁ? አንድ በዓል ሚስቱን ከፈታ በኋላ ስለተፈታቸው ሚስቱ መረጃ ማግኘት ምን ያድርግለታል? ስለተፈታቸው ሚስቱስ ማውራት ምን ያድርግለታል? ምንም የሚጠቅም ነገር የለም። የኦርቶዶክስ ተዋህዶ ቤተክርስቲያን ወደ እግዚአብሔር መንግስት አታገባኝም በመሄደ ሰው ስለኦርቶዶክስ ቤተክርስቲያን በየጊዜው መረጃ እየተከታተለ ስለኦርቶዶክስ ቤተክርስቲያን ማውራት ምንም ጥቅም የለውም። ምናልባት ያ ሰው ስለፈታት ሚስቱ በየቀኑ የሚያወራ ከሆነ ፍቅሯ አለቀቀውም ማለት ነው። በስህተት ነው የፈጣት ማለት ነው። እና የኦርቶዶክስ ተዋህዶ ቤተክርስቲያንን ፍቅር ያልወጣላቸው ሰዎች እንዳሉ ይሰማኛል። የኦርቶዶክስ ቤተክርስቲያን ውበት አሁንም ገና የሚያንዘረዝራቸው እና ውበቷ በልባቸው ገዝፎ የሚታያቸው፣ ክብሯ ሁልጊዜ የሚያሰግዳቸው፣ በልባቸው አንገታቸውን ዝቅ ማድረግ የተሳናቸው ልባቸው ግን ሁልጊዜ ለውበቷ የሚንበረከክላት ማለት ነው። ይመስሉ እሱ እዛ ከሆነ ወደሚያጸድቀውና ወደ እውነት ወደ ሆኖ ነገር መምጣት ነው የተሻለ። ሆኖ ይሰማል። ይሄ ምክሬ ነው። ነገር ካልሆነ ደግሞ ስለ ተውት ነገር ማውራት ምንም ጥቅም የለም ው እንግዲህ፣ የእሳቸው አባባል የባልና ሚስትን ንጽጽር ነው ያመጡት። ባልና ሚስትን ከተፋቱ በቃች ሚስቴ አትጠቅመኝም አልፈልጋትም። ምንም የምትጠቅመኝ ነገር የለም በቃ ከዚህ ሚስት ጋር መኖር አልፈልግም ብሎ አንድ ባል ሚስቱን ከፈታ በኋላ ስለዚያች ሚስቱ ማውራት የለበትም። ምንም አታደርግለትም። ስለ ባለፈው ትዝተው የሚያወራ ከሆነ ያኔ እኮ ከእሷ ጋር እያለሁ እያለ የሚያወራ ከሆነ ወይም ደግሞ የእሷን ስህተት እየተከታተለ እሷ እኮ እሷ እኮ እያለ የሚያወራ ከሆነ የሆነ የቀረበት ነገር አለ ማለት ነው። ከሴትዮቱ የቀረበት ነገር አለ ማለት ነው። ያጣው ነገር አለ ማለት ነው። ከእሷ በመለየቱ ልቡ የተሰበረበት ነገር አለ ማለት ነው። ውበቷን ወዶታል። የውስጥ ውበት አለ፣ ውጫዊ ውበት አለ። በቃ ልዩ ልዩ ስነ ምግባሮች አሏት። በዚያ ምክንያት ሰውየው ተሸንፎ ተንበርክኮላታል ማለት ነው። ስለሷ የሚያወሩ በክፉም በክፉ የሚሆን አንዳንድ ወንዶች እንግዲህ በክፉ የሚያወሩ እየወደዷት ላለመሸነፍ አይነት ይሄ ግትርነት፣ የውሸት ግትርነት አይነት ፍቅር ይታይባቸዋል። ደግሞ አንዳንዶቹ ደግሞ እንደው ያን እንደው ተሳስቸ ተሳስቸ ፈተዋት የሚሉ ደግሞ፣ በግልጽ ያለ አግባብ እንደፈቷት የሚጸጸቱ አሉ። ብቻ ለማንኛውም ወንዶች ከፈቷት በኋላ ስለዚያች ሚስት በማናቸውም መንገድ የሚያወሩ ከሆነ ስለሷ የሆነ የቀረባቸው ነገር አለ ማለት ነው። ያጡት የጎደለባቸው ነገር አለ ማለት ነው ብለው ይህንን ማብራሪያ ነው ሊቁ የተናገሩት እና ተሃድሶዎች ከኦርቶዶክስ ቤተክርስቲያን አሁን ኦርቶዶክስ ቤተክርስቲያንን ከፈቷት በኋላ ማለታቸው ነው። እንግዲህ ኦርቶዶክስ ቤተክርስቲያን ለእኛ ለተሃድሶዎች ሚስት ናት። እንደዛ አድርገው ነው ያነጻጸሩት። ኦርቶዶክስ ቤተክርስቲያን ለተሃድሶቹ ሚስት ነበረች። ይሄ በሰማኒያ የሚባል አይደለ አደለ? የሰማኒያ ጋብቻ በሽማግሌ ልጃችሁን ለልጃችን አይነት ጋብቻ አለ በዚህ አይነት መንገድ ያገባናት ተሐድሶ ነበረች። ከዚያ በኋላ እንግዲህ በአብሮነት ቆይታችን አልግባባልን እና ተፋታን። ተፋታን ይሄ ሰማንያው የሚባለው ነገር በፍርድ ቤቱን በእርስ በሽማግሌ ተቀደደ፣ ተቀደደ። ስለዚህ ተሐድሶ መናፍቃን ስለዚች ሚስታቸው ማውራት የለባቸውም። የሚያወሩ ከሆነ ውበቷን የሚያደንቁት ውበት አላቸው፣ የሚወዱት ነገር አላቸው ይተጸጽተዋል ማለት ነው። ፍቺ በመፈጸማቸው በጣም ተቆጭተዋል ማለት ነው። እንደዛ ከሚሆን መመለስ ነው ያለባቸው እንጂ ድክመቷን እየፈለጉ ስህተቷን እየፈለጉ ለምን ያወራሉ? የሚል ማብራሪያ ትምህርት ነው። ከሊቀ ሊቃውንቱ የሰማ ነው ያሳፍራል። በጣም ያሳፍራል። ሲጀመር ባልና ሚስትነትም በዚህ መንገድ አይደለም የሚገለጠው። ይህ መገለጫ አይደለም። ባልና ሚስት መቅረብ ያለበት ምሳሌነቱ ለሌላ ጉዳይ ነው እንጂ ለክርስቶስ ቤተክርስቲያንና ለክርስቶስ የክርስቶስ ሙሽራ ለሆነችው እና ባሏ ክርስቶስ ለሆነው ቤተክርስቲያን ታድሶን በጣልቃነት ባል አድርጎ ማስገባት ይህ ብልግና ነው፣ ሲጀመር ብልግና ነው። እኛ የቤተክርስቲያን አገልጋዮች ነን፣ ለክርስቶስ ሙሽራ ብልቶችም ነን፣ አገልጋዮችም ነን። እኛ ራሳችን የክርስቶስ ሙሽሪት ነን። እርስዎትን ቢገባዎት ቢያውቁት የክርስቶስ ሙሽሪት ነዎት። የቤተክርስቲያን አካል እስከሆኑ ድረስ የቤተክርስቲያን ብልት እስከሆኑ ድረስ ሙሽሪት ነዎት። እንደ አንዲት ድንግል የታጩ የክርስቶስ ሙሽራ ነዎት። ራስዎትን እንደ ባል አድርገው ሊያወሩ ፈጽሞ አይችሉም። ክርስቶስን መቀማት ክርስቶስና ቤተ ክርስቲያንን ማፋታት ነው የሚሆንበት። ስለዚህ ክርስቶስና ቤተ ክርስቲያንን አፋተው እርስዎ የቤተ ክርስቲያን ባል ሊሆኑ አይችሉም። ይሄ ከባድ ከባድ ኑፋቄ ነው። ከባድ ይስተት ትምህርት ነው። አይባልም፣ አይታሰብም። ሰው ከክርስቶስ ቤተ ክርስቲያን ከወጣ በቃ ይወድቃል፣ ይስታል፣ ኑፋቄ ይሆናል፣ የፍርድ ሰው ይሆናል። እኛ እንደዚህ አይደለንም። ቢገባዎትም ባይገባዎትም ራስዎትን በሊቀሊቃውንትነት ሰገነት ላይ ስላስቀመጡት እኛን የመስማት አቅም የለዎትም። አልታደጉ እንጂ ለዚህ እውነት ቢታዘዙ ፈቃደኛ ቢሆኑ የምነግርዎትን ሰምተው ከምነግርዎት ትምህርት ተምረው ስህተትዎትን አስተካከሉ ኑፋቄዎትን አስወግደው እውነተኛ የተሃድሶ ሊቅ የተሃድሶ ሊቅ ሊቃውንት ይሆኑ ነበር። ልንገርዎት፣ እርስዎ ጥብቅና የቆሙትን ገድላትና ድርሳናት የደብረ ሊባኖሱ ሊቅ ናቸው ውድቅ ያደረጉልዎት። ገና ምኑ ተነክቶ ነው ያሉት? የገድላቱ የድርሳናት ጉዳይ ገና ምኑ ተነክቶ? የት ይደበቁ የት ይግቡ። እሳቸው የመጽሐፍ መምህር ናቸው። የቅኔ መምህር ናቸው። እንደ እርሶ ሊቀ ሊቃውንት ናቸው። ገና የገድላት ገመና ምኑ ተነክቶ ነው ያሉ የማይባል ነገር ይናገራሉ። ብዙ ጊዜ እሰማዋለሁ። የሚያሳፍር ንግግር ይናገራሉ። የክደትና የኑፋጭ ትምህርት ይናገራሉ። እኛ የክርስቶስ ቤተ ክርስቲያን ለምናምንቴ ሰዎች ለበላተኞች ሰዎች ለወዳሞች ተላልፋ እንዳትሰጥ፣ የክርስቶስ ብቻ ትሁን። የክርስቶስ ቤተ ክርስቲያን ለሌላ ጋለሞታ መሆን የለባትም አመንዝራ መሆን የለባትም። ለመላእክት ከመላእክት ጋር ማመንዘር የለባትም። የክርስቶስ ቤተ ክርስቲያን ከገድላት ከድርሳናት ጋር ማመንዘር የለባትም ከጸርቃን ከምትሏቸው ጋራ እንደዚህ ምናምን ገድ ከተጻፈላቸው ጋራ ከሐሰተኞች ጸርቃን ጋራ ማመንዘር የለባትም። የክርስቶስ ሙሽራ ናት፣ ለአንድ ለክርስቶስ ብቻ የታጨች ክርስቶስ ያለበሳትን ጸጋ ብቻ ለብሳ ክርስቶስን የምትጠብቅ የክርስቶስ ቤተክርስቲያን ትሆን ነው እያልን ያለ ነው። ጭራሽ ብለው ብለው ደግሞ ቤተክርስቲያንን ለተሃድሶ አጫትና አጋቧት። ማን ሽማግሌ ልኮት ነው? እንደተጋባን ያወቁት የሰሙት? እንዴት አይነት ውርደት! ዕለት ዕለት መዋረድ የዕለት ዕለት ዘብጥያ መውረድ ምንድን ነው? የሀይ የሚል የለም እንዴ? ወገኖቼ ተው እንጂ። የሰውየው እኮ ቤተክርስቲያኒቱን እየገደሏት እየቀበሯት ነው ያሉት። የቀረው ነገር ስላለ ነው ስለሷ ዘወትር እየተከታተለ ስህተቷን፣ ክፋቷን፣ ምናምኗን፣ ድክመቷን የሚያነሳ ከሆነ የሆነ ነገር የቀረው ነገር አለ። አዎ ቤተ ክርስቲያናችን እንወዳታለን፣ እናከብራታለን፣ እናፈቅራታለን። አካሌ ናት፣ አካሌ እኔ ብልት ነኝ። እያንዳንዳችን አማኞች ብልት ሁነን ስንዋቀር ግን አንድ አካል እንሆናለን አንዲት የክርስቶስ ሙሽሪት ነን ጌታዬን ከመንፈሱ ጋር ሁኜ ና የምል የምናፍቅ ሙሽሪት ነኝ ቤተ ክርስቲያን ወንድ ቤተ ክርስቲያን የለችም ቤተ ክርስቲያን እርስ በርሶ አትጋባም ለአንድ ለጌታ ለክርስቶስ ብቻ ለሞተላት ጌታ በደሙ ላጠባት ላነጻት በመንፈሱ ለቀደሳት ጌታ የታጨች የተገባች ናት። ሊወስዳት ይመጣል። እኛ የእሷ ብልቶች ነን። ይሰመኛል። እንደዚህ እንደዚህ ሲሉ ምናልባት ስለፈታት ሚስቱ የሚያወራ ከሆነ ምናምን ዳግመኛ ይህን ቃል እንዳይናገሩት። ይህንን የወረደ ምናምን የኑፋጭ ንግግር እንዳይናገሩት። ቤተ ክርስቲያን ባልና ሚስት አይደለችም። ቤተ ክርስቲያን የክርስቶስ ሙሽሪት ናት፣ ባሏ ክርስቶስ ነው። ሚስቱን ከፈታ በኋላ ስለፈታ ሚስት እንደሱ አይደለም። ምስጢሩ ጨርሶ አልገባወትም። በፍጹም የተረዱት ነገር የለም። ባንዳ ሚስት እኛና ቤተ ክርስቲያንን አይገልጠው አዩ የሚገልጠው ምሳሌ አይደለም እኛ ተሐድሶዎች ቅድም ቅድም ገልጬሎታለሁ ከድርሳናት ጋራ ቤተክርስቲያን አታመንዝር እናንተ ናችሁ እያጋባችኋት ። uhm እያጋባችኋት ከድርሳናት ጋር ስታጋቧት ከገድላት ጋር ስታጋቧት ከመልካ መልክ ጋር ስታጋቧት ከምናምንቴ ጋር ስታጋቧት ከየገዳማቱ ከመነኮሳት ስታጋቧት ምን ምን እናንተ ቤተ ክርስቲያኒቱን እንዳለ ባልፈት ከክርስቶስ የተፈታች አድርጋችሁ እንደፈለጋችሁ ከማንም ጋር ሰማንያ ስትሰቅሉላት ከማንም ጋር ልታጋቧት በሽምግልና ስትቀመጡላት የምትውሉ እናንተ ናችሁ። ማጫ ስትበሉ የምትውሉ እናንተ ናችሁ። እግዚአብሔር ይላችሁ፣ እግዚአብሔር ይላችሁ። ከመላእክት ጋር አጋባችሁ፣ እንደዚያው ያንዳለ ደግሞ የጸርቃን ጋር አጋባችሁ፣ ከዚያ ደግሞ መነኮሳት ጋር ምን ያል አጋባ ከትውፊት ጋር ከባህል ጋር ከወግ ጋር ከልማድ ጋር ከምናምን የነገር ጋር እንዳል አጋብታችሁ አጋብታችሁ ቤተ ክርስቲያኒቱን ያለ ክርስቶስ አድርጋችሁ የወንበዴ ጋብቻ ፈጸማችሁላት የወንበዴ ጋብቻ ያሳዝናል እና ሊቀ ሊቃውንት ስማ እባክዎት ስማ ኮነ ተባሉ ስማ ኮነ ምስክር ሆነ ነው ትርጉሙ፣ አይደለም? ምስክር ሆነ ለማን ነው ምስክርነቱ? እውነት ይህ ስም እኮ ለቤተ ክነሰዎች ይሰጥ ከተባለ ሥምዓ ኮነ ለክርስቶስ ነው። ሥምዓ ኮነ ለክርስቶስ፣ ሥምዓ ኮነ ለቃሉ፣ ሥምዓ ኮነ ለወንጌል፣ በቃ ሥምዓ ኮነ ለአምላኩ። ምስክርነት ይሄ ነው። ስሙ የሚገልጠው ይሄ ነው። ምስክር ሆነ ከተባለ ምስክርነቱ ለክርስቶስ ነው። የክርስቶስ የሆኑ እውነተኞች የሆኑ ገድል ያልተጻፈላቸው እግዚአብሔር ብቻ ህይወታቸውን የሚያውቃቸው አንገታቸውን ተሰይፈው ተሰይፈው ያለቁና የሞቱ በርካታ ቅዱሳን አሉት። ወንዶችም ሴቶችም አሉት። መላእክት ለዓለም ሁሉ ቤዛ የሆነ ብለው መስከረውለታል እነ መልአኩ ገብርኤል ወርደው ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው ብለዋል። ህዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ያሉ መላእክት ናቸው መላእክት ናቸው። ለእኛ የሰበኩ ያበሰሩ የምሥራች ያሉ መላእክት ናቸው። ክርስቶስን ነው የሰበኩት። እርስዎ የማን ስማኮን እንደሆኑ አይታወቅ? የክርስቶስ እንዳደ ክርስቶስን ክደውታል። ቤተ ክርስቲያንና ክርስቶስን ያፋቱ ሰው ነት። እንግዲህ ሌላ መንፈስ ካለት የዚያ መንፈስ ምስክርነት ካለት ሌላ የሚያገለግሉት መንፈስ ካለ አላውቅም። እሱና መንፈሱ ብቻ ተጨርሱት። የክርስቶስ እንዳልሆኑ ግን እርግጠኛ ይኸው፣ ይሄ ማሳያ ነው። አሁን እርስ እኮ ኦርቶዶክስ ተዋሂዶ በማለት እኮ ትክክለኛ ክርስቲያን እንደሆኑ አድርገው ነው የሚያስቡት። የገድላት የድርሳናት የመልካ መልክ ምናምን ያጥለቀለቃት ቤተ ክርስቲያን ከክርስቶስ ጋር እየተፋታች ስንት መቶ ዓመት ሆናት እኮ። ከክርስቶስ እኮ ቤተክርስቲያኒት እኮ ዘጠኙ መነኮሳት ወደ ኢትዮጵያ ከገቡ ጊዜ ጀምሮ ግብጻውያን ወደ ኢትዮጵያ ጳጳስ ሆኖ መምጣት ከገቡ ጊዜ ጀምሮ እኮ ቤተክርስቲያኒቱ እኮ ክርስቶስ ጋር ተፋታለች። ምን አለፋችሁ ከክርስቶስ ጋር ተፋታለች። የፍቺ ወረቀቷ ተሰጥቷታል። ያሳፍራል። እድሜ ለመነኮሳት፣ እድሜ ለግብጽ ጳጳሳት። እናንተ ለወለዱ፣ እናንተ ላፈሩ፣ እናንተ በቃን ማለት ሲገባችሁ አሁንስ የክርስቶስን ያጎበጠን ያሸማቀቀን፣ አንገት ያስደፋን፣ ከእግዚአብሔር መንግስት ያወጣን ገርልና ድርሳን በመላእክት ስም የተጻፈ በጻድቃን ስም የተጻፈ በፍጹም ጸረ ወንጀል ነው ብላችሁ ቀንበር ሰብራችሁ መውጣት የምትችሉ መሆን ሲገባችሁ ተስካርና ዝክሩን ተቆጥሮ በማያልቅ ቀን እያስደገሳችሁ እየበላችሁ ቤተ ክርስቲያንና ክርስቶስን ተፋተው እንዲቀሩ እያደረጋችኋቸው ነው። እኛ ደግሞ ያ ጋብቻ ይመለስ። ንስሓ ከገባች ቤተ ክርስቲያን ክርስቶስ ይፈልጋታል። የሚወዳት ክርስቶስ የሚናፍቃት ክርስቶስ ሙሽራዬ የሚላት ክርስቶስ ባል አላት። እኛ አደለንም፣ ባሏ እሱ ነው። ባሏ የሚናፍቃት ነይን፣ የነይን ባልሽ የሚላት እሱ ነው። ወደ እርሱ እንድትመለስ ወደ እውነተኛ ባሏ ወደ ሞተላት፣ ወደ ቀደሳት፣ ወደ አነጻት፣ ወደ ተቤዣት ባሏ መስቀል ላይ በደም ይዟት ለተሞሸረላት የደም ሙሽራ ለሆነላት ለዚያ ቅዱስ እውነተኛ ባል እውነተኛ ሙሽራ ለሱ የታጨችው አሁንም በንስሐ ተመልሳ የጋብቻ ውሏን እንድታድስ ይቅርታ እንድትጠይቅ ነው እኛ ጥሪያችን። እኛ የሙሽሪት አብረን ሙሽራ ነን እንጂ ባል አይደለንም። ሰውየው የምንቀወጥ ይጠንቀቁ። ለዚህ የክደትና የኑፋቄ ትምህርቶ፣ እኛ ቸል ማለት አይሆንልንም። ይዋረዳሉ፣ ይዋረዳሉ። በተናገሩ ቁጥር ይዋረዳሉ፣ በተነፈሱ ቁጥር ይዋረዳሉ። ከክርስቶስ ቤተክርስቲያን መኖር የማይችሉ ከሆነ ይውጡ፣ ተቆርጠው ይውጡ። እንደ ቅርንጫፍ መጣል ይችላል። ፍጻሜ ወግን መቃጠል እንደሆነ ይወቁ። ይህንን ነው ልነግሮ የምፈልገው። የተወደዳቸው የክርስቶስ ቤተሰቦች ይህንን ፕሮግራም ለኦርቶዶክሳውያን ወገኖቻችን እንዲዳረስ አድርጉልኝ። እንዲህ አይነት መናፍቃን ሊቀሊቃውንት የሚባሉ ቤተክርስቲያኒቱን እየገደሏት ነው። ለዚህ ቤተክርስቲያን እንድረስላት። እግዚአብሔር የተባረከ ይሁን። ለውጥ መጥቷል። ተጽዕኖ ፈጥሯል። ቤተ ክርስቲያኒቱ መሪዎቹ ምን ማድረግ እንዳለባቸው እየመከሩ ነው። እንደነ ስማ ከሆነ ያሉ ጥቂት በጣት የሚቆጠሩ እኔ አሁን አሁን ወደ አምስት ያህል ናቸው ታሃድሶ ፈርተውት እንዲሁ ታሃድሶን ከምንቀበል ሲኦል ይብላን፣ ገድሉን ድርሳኑን እንደተቀበል ገሃነም ይብላን ብለው ታሃድሶን ፈርተው ታድሶን እየተዋጉ ያሉ አራት ወይ አምስት መምህራን ናቸው። እቆጥራቸዋለሁ። አንደኛ ሊቀሊቃውንት ዝራ፣ ሁለተኛ ሊቀሊቃውንት ስማ ኮነ፣ ሦስተኛ ሊቀሊቃውንት አባ ገብረ ኪዳን፣ አራተኛ ሊቀሊቃውንት ስሙር። ሌለው ሁሉ ገለባ ነው። ሌለውን ተዉት፣ እርሱት። እነዚህ ናቸው ሊቀሊቃውንት ተብለው አሉ ሲባል ሊቋለ እየተባሉ እየተደመጡ ያሉ እነዚህ ሲመቱ ሌላው ሁሉ አንድ ቀን ዘጭላል። በእንዲህ አይነት የሞተ ትምህርት ሊቀ ሊቃውንትነት የለም። ሊቀ ሊቃውንት ስማ ከሆነ እንዲህ አይነት ትምህርት የሚያስተምር ሰው ናቸው። ምንም መጣ፣ ምንም መልአክ እንኳን ቢመጣ፣ የፈለገ ሲኖዶስ፣ የፈለገ ጳጳስ ይምጣ ታመረ ማርያም ባለበት ይቀጥላል፣ እናስቀጥለዋለን ያሉ ጭልም ያለባቸው ሰው ናቸው። ሊቀ ሊቃውንት ዕዝራ በታመረ ማርያም ስህተት አለ የሚል ካለ፣ በታመረ ማርያም ስህተት አለ የሚል ካለ ይምጣና ከኔ ጋር ይከራከር ነው ያሉ። ታመረ ማርያም ስህተት የለውም ያሉ ጉደኛ ሰው ናቸው። መምህር ገብረ ኪዳ ብንኮነንም ባንኮነንም ብንጸርቅም ባንጸድቅም እንኳን ኦርቶዶክስ ሆን ነን ያሉ። በጣም ያሳዝናል። በጣም ያሳዝናል። እነዚህ እነዚህ ሰዎች ገድላትን፣ ድርሳናትን ተደግፈው የትም የትም። እርግጠኛ ነኝ አሁንም ቢሆን ገድላት እንዳይነኩብን የሚል አቋም እንደሚኖራቸው አልጠራጠርም። አሁን ብዙዎቹን ሊቃውንት መታረም አለባቸው የሚሉትን በርካታ ሊቃውንት እሚሞግቱ ይህን ምእመኑን ይዘው ኦርቶዶክስ ልትፈርስ ነው ምእመናን እግዚኦ በሉ የሚሉ እነዚህ አሁን የጠራኋቸው ናቸው። እና የትም አይደርሱ የትም አያመልጡ። ህዝቡ እንደሆነ ከኛ ጋር ነው። በርካታ ሊቃውንት ከኛ ጋር ናቸው። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካቸው። ጸጋውን ያብዛላችሁ። ሰላም ሆኑልኝ። በሌሎች ደግሞ መልእክቶች እመጣለሁኝ። ጠብቁኝ።